ዓመት ህፃናት ከትምህርት ቤት ውጭ ሆነ። በደቡብ ጎንደር ከ732ሺ በላይ ተማሪዎች እናስተምራለን ብለን አቅደን አሁን ላይ 199ሺ ተማሪዎችን አካባቢ ነው መዝገብ ይቻል። እነዚህ ተማሪዎችን መዘገብ ናቸው እንጂ አሁን በትምህርት ቤት ላይ እየተማሩ ያሉት ከ118ሺ ተማሪዎች ብላ አይበልጥ። በደቡብ ጎንደር በ12ተኛ ክፍል ተማሪዎች 23ሺ ተማሪ በየአመቱ እናስፈትናለን ዚህ ዓመት እና ምናምን እናስፈተናቸው ተማሪዎች ቁጥር አስር ሺ የሚሉ ተማሪዎች አይደለም። ስድስተኛና ስምንተኛ ክፍል የምናስተምራቸው ተማሪዎች ከአርባ ሺ በላይ ተማሪዎች ነው የነበሩት። አሁን እያስፈተና ያለ ነው ከአስር ሺ በላይ ተማሪዎች ነው ያለው። ትምህርት ቤቶቻችን እንደምታውቋቸው መሰረታዊ የከፋ የገጽታ ችግር ያለባቸው ተቋሞች ናቸው ያለ የነበሩ ከርቀት ከላይ ጆሮ ደግፍ እንዲባሉ፣ አሁን ደግሞ በርካታዎቹ ትምህርት ቤቶች በእጅጉ ተጎድተዋል፣ ወድመዋል፣ ፈራርሰዋል። የውስጥ ሀብታቸው ተዘርፏል። በከፍተኛ መከራ ህብረተሰቡን አስተባብረን ለትምህርት መልካም ሳቢ ያላቸው ዜጎችን አስተባብረን ያሰባሰብናቸው ወንበሮች ተፈልጠው ተማግደዋል፣ ብረታቸው ለቆራሌው ተሽጧል። ይሄ መሆን የሌለበት ትልቅ ጠባሳ ነው። ይሄን ለማስተካከል ከፍተኛ ስራ የሚጠይቅ ነው። ከሁሉም በላይ ደግሞ ከሁሉም በላይ ደግሞ እንቁ የሆኑ አስተማሪዎች የፖለቲካ ዓላማ የሌላቸው ተደብድበዋል፣ ታስረዋል፣ ተንገላተዋል፣ ገንዘብ እንዲከፍሉ ተደርጓል። እንደምታውቁት መምህራን ከፍተኛ የሆነ የስራ ጫና ያለባቸው የህብረተሰብ ክፍሎች ናቸው። አንድ ክፍለ ጊዜ ማባከል የሚኖረው ተጽዕኖ ከባድ ነው። መምህራንን በጋራ አግኝቶ መወያየት በብዙ መንገድ እየተቻለ አደለም። በአጫጭር በትምህርት ቤት በክላስተር ነው ውይይት እየተደረገ የነበረ ይህ በተለይ አሁን አሁን የተዘረጋ ጊዜ ነው ስለሆነ መምህራንን በጋራ አግኝቶ ማወያየትና አገር አቀፉ አጠቃላይ ክልላዊ ሁኔታ አገራዊ ሁኔታውን ቀጠናዊ ሁኔታውን የምንገኝበት የምስራቅ አፍሪካ ቀጠና ነው። የምስራቅ አፍሪካን አጠቃላይ ፖለቲካል ኢኮኖሚ ሁኔታውን እንዲረዱ ማድረግ ያስፈልጋል። መምህራን አጠቃላይ ዓለም አቀፋዊ ሁኔታው መረዳት አለባቸው፣ ማወቅ አለባቸው። ከለውጡ በኋላ በትምህርት ስርዓታችን፣ በፖለቲካ ሁኔታው ከለውጡ በኋላ የኢኮኖሚ ሁኔታው የማክሮ ኢኮኖሚ ሁኔታችን መረዳት አለባቸው መምህራን። ይህን ለይ መረዳት ብቻ ሳይሆን የገጠመንን ፈተና በተገቢው መንገድ መረዳት አለባችሁ። ምንድን ነው እየገጠመን ያለው ፈተና? በለውጥ ውስጥ የትምህርት ስርዓታችን ፈተናዎች ምንድን ናቸው? ፖለቲካል ፈተናዎች ምንድን ናቸው? ኢኮኖሚ ፈተናዎቻችን ምንድን ናቸው? ማህበራዊ ፈተናዎቻችን ምንድን ናቸው? በዝርዝር መረዳት አለባቸው። ይሄን ከዚህ ፈተና የምንወጣበትን ስልት ማመላከት አለባቸው። ከዚህ ፈተና ለምንወጣበት ስልት መምህራን አጋዥ መሆን አለባቸው። ሀገር የሚገነባው በትንሽ ግለሰቦች ብቻ አይደለም፣ በጋራ ነው። ችግሩ የጋራችን ነው። ፈተና የጋራችን ነው። ከችግሩ የምንወጣበትም በጋራ ሀሳቢ ነው፣ አንድነትን በማጠናከር ነው። በምንሰራው ተግባር ውጤታማ መሆን እናንተ ራሱ የሳይኮ ሶሻል ስልጠና ያስፈልጋል። ተማሪዎች የሳይኮ ሶሻል ስልጠና ያስፈልጋል እዛ አካባቢ ያሉ የትምህርት ባለድርሻ ጋር ውስጥ ያኮሮ ሶሻል ስልጠና ያስፈልል። እስከዚ ድረስ እኮ አሬቆ ማሰብ ያስፈልጋሉ። እና ባለድርሻ አካላት፣ ህብረተሰቡ፣ አመራሩ፣ መንግስት ስላላቸው እናንተ መጀመሪያ እኮ ግንባር ቀደም መሆን አለባቸው። ስለ ራሳችሁ ትምህርት ቤት ስለ ራሳችሁ ልጆች እንዴት ነው ነገር ዝም ምትሉ? ስለ ራሳችሁ ሙያ መናገር ያስፈልጋል። የተናገረ ግዜ እርግጠኛ ነኝ የተናገራችሁ ብሎም ደግሞ እናንተ በዛ ልክ የሚያንገራግራለ ብዬ አላስብም። ፖለቲካ ስላልሆነ ማለት ነው። እና ወደፊት እኮ እርግጠኛ ነኝ በዚህ ከቀጠል የምናስተምረው ትምህርት ክላስ ውስጥ ገብተህ ጥያቄ ውስጥ ነው። ትምህርት ቤቶቻችን በጥራት ምን ነው በግባብ በሄደት ውጤት ያለው ነገርን ወደ ተሻለ ደረጃ ይመጣሉ የምንላቸው አሁን ይሄ የፀጥታ ግርግር ችግር ወይ የፖሊሲ ችግር ነው። የትምህርት ፖሊሲ ችግር ወይ የስራት ችግር ነው ወይ ችግር ነው። የጤና ሙያ አሁን ያለበት ሁኔታ ዝቅተኛ ከፍተኛ ተብሎ የሚጠራው ያስተማርማ ነው። ግብርና ነው ያስተማርማ ነው። እናንተ ያስተማራችሁ ማለት ነው። ለዛ ሆኖ መምህራን ላይ ትኩረት ተሰጥቶ ተሰጥቶ መሰራት አለበት። የሌሎች ሀገሮችን ሚስጥራው ሚስጥሩ በማንኛውም ነገር የማለ ሚስጥራቸው? ትምህርት ላይ ስለሰሩ ነው። አንዳንዱ ሀገር ከላይ ከዩኒቨርሲቲ ጀምሮ ያው በጀቱ ፈሰስ እያደረገ የሚሰራ አለ፣ ልክ እንደኛ አይነት ሀገር። አንዳንዱ ደግሞ ልክ ከታች ከአንደኛ ክፍል ጀምሮ ከጀት ጀምሮ በቃ እየሰራ ምናምን የተለወጣልን አለ ማለት፣ ማየት እንዲያስፈልግ ይመስለኛል። የፖለቲካ ስኬቶችን የማህበራዊ ስኬቶችን የኢኮኖሚ ስኬቶችን ስኬቶችን በስኬትነት አንብቦ አውቆ መረዳት መናገር ከዚህ አካባቢ ችግር አሉ የሚለውን ነገር ስንነጋገር ስንዋይ ነው ችግሮቻችን መፍታት የምንችለው ከችግሮቻችን መሻገር የምንችለው። ከሁለት ዓመት በላይ ከሰላሳ አምስት ሺህ በላይ ተማሪዎች በእኛ እጅ ነበሩ፣ ከትምህርት ገበታ ውጭ ሆነዋል። ቅድም ሲገለጽ እንደነበረው ከትምህርት ገበታ ውጭ መሆን ውጭ አይደለም ከቦታ የሉምጠራ ፈራ ሄደዋል። ከቀያቸው ለቀው ከትምህርት ገበታ ውጭ መሆን አይደለም ያረድያቸው ብዋ ጋብቻ ተፈጽሞባቸዋል። በተፈጠረው የሰራምት የሞቱም አሉ የቆሰሉም አሉ። ይህ ሁሉ ሊያመን ይገባል ሊያመን ይገባል። እኛን ያላመነን እኛን ያልተሰማን ማን ሊሰማው ይችላል? በህፃናት ጉዳይ በመማር ጉዳይ ማን ነው ባለቤቱ? ማን ሊቀር ይችላል? ይህን በደንብ በደንብ በደንብ መውሰድ ያስፈልጋል። ከቀለም አባት በላይ ለተማሩ ሊቀር የለም። ከቀለም እናቱ በላይ ለተማሩ ሊቀር የሚችል ነገር የለም እና እሱም በደንብ መውሰድ ያስፈልጋል። እና ችግሩ ሊያሳስበን ይገባል የሚለው ነገር በደንብ መውሰድ በችግር ተሸብበ ግን፣ ሁሌም ቢሆን ስለ ችግር እያወራን እና አይቻልም እኮ እያለ የምንኖር ከሆነ ልክ ነው። ነገር ከችግር ልንሻገራቸው በዚህኛው ሳይት ያሉት እርሳነ መምህራን ሱፐርቫይዘሮች ለመጀመሪያ ጊዜ ትምህርት ሲያስጀምሩ ለህብረተሰቡ ሲያሰርጹ ግንዛቤ ሲፈጥሩና ባለቤት እንዲሆን ሲያደርጉ እኮ በሰው አቀፍለው አልታግተው ብለዋል። ዝም ብሎ በቀላል የመጣ አይደለም የመጣ አይደለም። ስለዚህ በዚህ ልክ ኮሚትድ መሆን መቻል፣ ኮሚትድ መሆን መቻል አለብ ከዛ ውጭ ቅድም ሲባል በነበረው ልክ አመለካከት ላይ በደንብ መስራት መቻል ነበር። የአመለካከት ችግር ትልቅ ተግዳሮት ነው፣ ተግዳሮት ነው። በአመለካከት ካልተሻገርን በስተቀር ሁሌ ቢሆን ትንሿ ችግር ሁሉ ቀፍዳ አታሻገር ነው። የማንኛውም ይህ ድሮ የሚሰራው መምህራን የሚያያዝት የሚለው መምህር እኮ ሳተላይት ምናምን የሚለው መምህር ነው መምርህር የሚለው ከምንም በላይ የውተሱ በላይ የለም። ቁጭ ያሳየው ይሄ ነው። ሁሉንም መምርህር ነው የሚሰራ እና ከመምርህር በላይ የተከበረ ሙያ የለም። ይሄን ሙያ ደግሞ ማክበር የሚችለው ባለቤቱ ባለቤቱ ባለቤቱ ቅድም ብሎታል። ባለቤቱ ካላከበረው ሌላውም ምን ይለው ይችላል። በቃ ቅድም ብለን ከራስ ፐርሰናሊቲ ጥበቃ ጀምሮ አጠቃላይ መምሩ መለየት መቻል አለበት ካለው ማህበረሰብ ካለው ህብረተሰብ፣ በሰፈሩ ካለው ሰው መለየት ተቻልቶ ባለቤት፣ ይሄ ሀይል ስለሆነ ትምህርት ማለት ደግሞ አሁን ያለ ሁለንተናዊ ጉዳይ ትምህርት ወይም ሞር ሁሉንም ሁሉንም ትምህርትም ብቻ እኔ ዘርፌ ብቻ ነው ብሎ አይደለም። ተገድሮ በሁሉም አንግል ነው የሚንቀሳቀሰው። በሁሉም አንግል ነው አስተዋጽኦ የሚያደርገው። በሁሉም ዶሎ ማድረግ ሚችላለ መንግስት ሰባት ዓመት ብቻ የተሰራውን ቆጥም ተሰራ በብዙ ፈተና በብዙ መከራ ውስጥ ሞ የሰራቸው ተግባራት የፈፀማቸው ልማቶች በእውነት ማስተዋል ካላቀጠም በስተቀር የሚገርም ለውጡ ይሄ ነው። እየሰራ ያለ ለውጡ የተረጋጋ ህይወት ካገኘ በትንሽ ጊዜ ከበለፀጉት ሀገራት ሊሰለፍ እንደሚችል ጥሩ አዘጋጅ ነው፣ እየሰራ ነው። ይህን ጥያቄ ያቀረበ የለውጥ መንግስት ነው። ለሀገር የሚጨነቅ መንግስት ነው። ለኢትዮጵያ አንድነት የሚጨነቀው መንግስት ነው። ሰው እንደሚለው አደለም። ሰው እንደሚለው አደለም። ተናገር ያለው መጀመሪያ ኢትዮጵያ ማለት የማይቻልበት ስርዓት አልፎ አሁን ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ ክብር፣ ስለ ኢትዮጵያ ሉዓላዊነት እየተጨነቀ እየሰራ ያለ መንግስት መኖሩን ሁላችን እናረጋግጥ ይገባል። የባህር በር ባለቤት እንድንሆንም ሁላችንም በቃ ድምፃችን ማሰማት አለብን። በሚጠቅም ነ